ሽዬ እንኳን ደስ አለሽ ማለት ነው። ረጅም እድሜና ጤና ይስጣት ለብሩኬ እናት ማለት ነው። ዛሬ እንግዲህ ቤተሰቦቼ፣ የቤተሰብ ቅልቅል ነበረ። የብሩኬ ወንድም ለመጀመሪያ ጊዜ ለወንድሞቹ ትልቅ ቦታ እንዳለውና የመጀመሪያ ልጅም እንደመሆኑ ሚዜ አድርጎ የመጀመሪያ የደገሰ ሙሽራ ቢኖር የብሩኬ ወንድም ነው ማለት ነው። እውነት ነው። ከወንድም በላይ ምናለ እነዚህን የመሰሉ ሸበላዎች ወንድሞች እያሉ፣ እውነት ቤተሰቦቼ፣ እና በጣም ነው ደስ የሚለው ሚዜዎቹ ወንድሞቹ ናቸው እና በዚህ አጋጣሚ ሙሽራው ራሱ ቀውጤ ነው። ቤተሰቦቼ፣ ቀውጢ ከትንንሽ ልጆች ጋር ሁሉ አልቀረም ሲጨፍር በብሔር ብሔረሰቦች አጠይቁኝና የቤተሰብ ቅልቅል እንግዲህ ዛሬ ቀውጥ አድርገውታል ማለት ነው። ብሩኬ ኔፍሬ ማርቀሩ እነ ማርክ አልቀሩ ነዊን ያልቀሩ በቃ ጠቅላላ እና አንዳንዴ ቤተሰቦች ሁሉም ነገር ለካ ከቤተሰብ ጋር ነው የሚያምረው። እግዚአብሔር ነው ምላችሁ ና ሙሼ ላይ የሚታየው ደስታ በልጆቿ ተከባ ፊቷ ላይ የሚታየው ፈገግታ የሚገርም ነበረ። እና እነዚህን የመሳሰሉ ልጆች ለቁም ነገር አብቅታ ድራ እንዴት መደሰት ነው እንዴት መታደል ነው እግዚአብሔርን ቤተሰቦች፣ በቃ መታደል ነው። ለሱ አላቸው ቦታ፣ ለሱ አላቸው ክብር። እናታቸው እንዴት እንደሚወዱ ስታዩ ስማመን እንጃ እግዚአብሔርን በጣም ነው ደስ የሚለው እና ረጅም እድሜና ጤና ይስጥላችሁ። የሌላዎቹንም ደግሞ እንደዚህ እድሜና ጤና ሰጥቷቸው የሚያዩ ያደርጋቸው የብሩኬ እናት ማለት ነው ዛሬ በልጆቻቸው ተከበው በልጆቻቸው ፍቅረኛ በልጆቻቸው ሚስት ተከበው እንደዚህ ሲደሰቱ ማየት ያስደስታልና ና የዛሬው የቤተሰብ ቅልቅል የሌለን የተቀወጠው ቤተሰቦች በጣም ደስ ይላል ማለት ነው። ከቤተሰብ ጋር በተለይ ቤተሰቦች በቃ የድሮን ሰርጋየው በዚህ ሰርግ ላይ እውነት ቤተሰቦች የድሮ የኢትዮጵያን ባህሉን የጠበቀ በቃ በብሔር ብሔረሰቦች ሲቀወጥ ነበረ። ምንም የቀረ ሙዚቃ የለምና በጣም ነው ደስ የሚለው አንድነት የታየበት በጣም ደስ የሚል ሁሉም ራሱን የራሱን ይዟል። ግን ያው ብሩኬ ሀይሚቾ የለችም። አይዞን ትመልሳለች ማለት ነው። ያው ብሩኬ ያው ዛሬ ብዙም አይደለም፣ ብዙም አልጨፈረም። ያው ግን ወንድምየው ግን አጠይቁኝ እንደዚህ ፈታ አለ ነው እንዴ? ወይኔ ሙሽራ እንደዚህ ሲሆን በጣም ነው ደስ የሚለው። እውነት በቃ መስመሩን ሳይልቅ ከሁሉም ጋር ሲጨፍር ሚስቱንም ሲያሳብዳት ነበር። እውነቴን ነው የምላችሁ። እና በጣም ደስ የሚል የቤተሰብ ቅልቅል ነው። በዛውም ደግሞ የጉራጌዎችን ባህል በጠበቀ በጉራጌ እናቶች ተመርቀው እንዴት መታደል ነው እውነት። ቤታቸው በረከት ይኖረዋል። የወለዱት ልጆች ይባረካል። እንደዚህ በትላልቅ ሰዎች በጎረቤት ተከቦ ተመርቆ ማግባት እኮ ቤተሰቦች እውነት መታደል ነው። እግዚአብሔር መታደል ነው እና የድሮን በዓል ነው እነሱ ጋር አየሁት ዛሬ የቤተሰብ ቅልቅል። የድሮን በዓል ላይ ና በትላልቅ እናቶች ደግሞ መመረቅ መታደል ነው። እድሉን የሚያገኝ ሰው ነው በትላልቅ ሰዎች የሚመረቀው ራሱና በጣም ደስ የሚሉ ሙሽሮች፣ የሚያስቀኑ ሙሽሮች፣ ወንድሞቹን ሙሽራ ያደረገ ጀግና፣ የብሩኬ ወንድም ፈታ ያለ ፈታ ብሎ ያው እንግዶቹንም ፈታ ያደረገ ነው እና እኔ ዛሬው እንግዲህ የቤተሰብ ቅልቅል በጣም ተመችቶኛል፣ የሌለ ማለት ነው። እነ ዊና እነ ማርክም በጣም ደስ ይላሉ። ሁሉም ቦታ አድማቂ ናቸው እነሱ ሁሉም ያው ቤተሰብ የተገኘበት እንደ ጓደኛ ሁሉም ቦታ ያደምቃሉ ና የቤተሰብ በቃ እንዲህ ደስ እንደሚል እውነት ነው ምላችሁ፣ ቤተሰብ እና ለሙሽም እንግዲያው ረጅም እድሜና ጤና ሰጥቷት በቀጣይ ከዛ የሀይሚንና የብሩኬንም የምታይ ያድርጋት። እውነት በጣም ነው ደስ የሚለው በቃ ሁሉ ነገር ከቤተሰብ ከጎረቤት ጋር በጣም ደስ ይላል። ና ይህንን ማየት ራሱ መታደል ነው። ሙሼ በጣም እድለኛ ናት። እነዚህን የመሰሉ የህብረት መዝጊያ ከቁመት ከምን ያደላቸው ስነስርዓታቸውን፣ ባህላቸውን የጠበቁ ልጆች ወልዶ ማሳደግ ራሱ እንዴት ደስ እንደሚል፣ ለእናታቸው የሚጨነቁ፣ ለእናታቸው የሚያስቡ ወንዶ ነው ማለት ነው። እና በጣም ደስ የሚሉ ልጆች ነው ያሏት ሙሼዬ፣ ረጅም እድሜና ጤና ይስጥሽ ማለት ነው። እንግዲህ ለሙሽሮችም ያው ትዳራችሁ የተባረከ ይሁን የአብርሃም እና የሳራ ትዳር ይሁንላችሁ። ቤታችሁ ይባረክ። ውለዱ ክበዱ። አሜን ብለናል አይደል? ውለዱ ክበዱ። ያው እነሱ ጉራጌዎች በባህላቸው መርቀው መርቀው ያው በጎደለበት ገብርኤል ይሙላበት ብለው ኬር የሚሉት አለና በጣም ነው ደስ የሚለኝ። እግዚአብሔርን በቃ መርቃታቸው በጎደለበት ደግሞ እውነት ነው እግዚአብሔር ይሙላበት ማለት ነው እና በጣም ደስ የሚል የቤተሰብ ቅልቅል ነው። ቤተሰቦቼ፣ በጣም ደስ ይላል ማለት ነው። የዛሬ ቪዲዮችን እንግዲህ ይህን ይመስላል። ቪዲዮንም ላይክ አድርጉ፣ ሰብስክራይብ አድርጉ። የኔ መልካሞች አይከፈልበትም። መልካም ጋብቻ እያላችሁ በኮሜንታችሁ መልካም ምኞታችሁን ግለጹላቸው ማለት ነው። እናንተም በያላችሁበት ሰላማችሁ ጤናችሁ ይብዛ።